ያባህረለ ግን ደግሞ የሰው ልጅ ይቀየራል። ሁሌ መጥፎ ሰው ሆናለ ማለት አረ፣ ሁሌ የማደርገው ነገር መጥፎ ነው ማለት አለም፣ አንዳንም ጥሩ ነገር ላረግ እችላለሁ። አይኖ እንደዚህ መናገር ብታወራ፣ ብዙ ነገር ብትናገር ይልክናል። አልፈረድኩት። ያባህረለ የምታረጋቸው የምትናገራቸው ነገሮች በሙሉ ልክ ናቸው። ሚያደጉ ተግባራቶችን ስላደረገ ጥ ብዙ ነገር አርገሻል፣ ብዙ ነገር አድርጓል። ዛሬ ለፉትና ሁሉ ነገር ለፉትና፣ እኛም ከመሃላችሁ እንወጣለን። እናንተ ግን ሰላም አሩ። ፍላጎቷን ሙሉ አታወቃል። ደውልሽ ማታንሽ ምን ታደርጋለህ? እዚህ ምን አገባህ? የቀለጠው መንደር ይላችኋል። ነው አስታራቂ ምን አያችሁት? አስታራቂ ማሊሞት ነው። እግዜር ምድር ወርዷል። እናንተ ይሄ ሰው ተለውጦ አስታራቂ ሆነ። ወይ ጉድ ወይ ቪዲዮ ጉድ ወይ ጉድ! ገራሚ ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በያመንታት እንጸለያል። ሁኝ ቪዲዮ ውስጥ ጀምሩ እንደተለመደው ላይክሽር ሽር ሰብስክራይብ በማድረግ ሰብስክራይብ ስታረ ወይደን ኩታን በመጫን ቤተሰብ ተወን ዘንድ በአክብሮት እየጋበስ ቤተሰማችሁን አሳባስቲት በኮሜንት እንድሰጡን እያልኩ እንግዲህ ዛሬ በዳኒ ቤት በአስታራቂው ዳኒ ቤት የተለቀቀውን ቪዲዮ እያየ ማታ በጣም እየሳኮኝ ነበረ። ምክንያቱም ጠርጥር እንዳትመነጠር ይላል ያገሬ ሰው ማለት ነው። እንግዲህ ይሄ ምን ታደርግታላቸው አማራ ነኝ ተረቴን እንደዋላቆም ቻሉት ማለት ነው እና ዳኒ ለምንድን ነው እነሱን ቀርቦ አሁን ላይ ማስታረቅ የፈለገው? ነገሩ ወደ ማን ለማዞር ነው? ማንን ክፉ ለማስባል ነው? ማን አጣላቸው እንዲባል ነው? እኛ እንደሆነ እንኳን እኛ በጎቹን በደንብ እናውቃለን። እያወቁ ባላወቀ ያው የፍቅር ጥላቻ ስላለባቸው ፍቅር አጣላሻቸው፣ ፍቅር እንደዚህ ያደረግሻቸው ለማለት ፈልገው እንጂ በደንብ ማን እንዳጣላቸው ማን ይሄንን ሕይወት እንደበጠበጠ በደንብ እናውቃለን፣ ሁላችንም ማለት ነው። ግን እናንተ በጎቹ ያው ፍቅር ላይ ካልተለጠፉ ደስ አይላቸውም። ነገሮች ሁሉ ፍቅር ላይ መዞር እንዲዞር ነው የሚፈልጉት እና ትናንት እንኳን በዛ በአባያ እና በእንትን አለባበስ ብንኳን ከሩታኔ የወሰድሽው እየተባለ ፍቅር ብዙ ኮሜንት ሲሰጣት ነበረ፣ ከበጎቹ ማለት ነው። በጣም ነው የገረመኝ፣ በጣም ማለት ነው። የራሳችሁ ምትሉት አቋም የራሳችሁ ምትሉት ነገር የላችሁም። ግርም የሚለይ ነገር እሱ ነው። ፍቅር እንደነገርኳችሁ ሁል ጊዜም ከማንም ምንም ወስደ አታውቅም። በሚገርም ሁኔታ ሁሉ ነገር በራሷ መንገድ ነው የምታደርገው እና አሁንም ዛሬ ይሄ እርቅ አስታራቂ ሆኖ የመጣበት ይሄ ኩሩሩ ማለት ነው ምኑም አልተመቸኝም፣ ምኑም አካሂዱ አላማረኝም ማለት ነው። ምክንያቱም ከዚህ በፊት በጣም ከአንድም ከሁለቴ በላይ የእነሱን ሕይወት የበጠበጣችሁት እናንተ ናችሁ። አንተ ጽጌና እሮቷ ለማድረግ ባትሞክሩ

አሁን እሱ አስታራቂ ሆኖ ከመጣ ሰዎቹ ደግሞ ሞኞች ናቸው። በእናት በእናት በጎቹ ማለት ነው፣ ምን ልሰው ግልብጥ ብለው፣ በእናትህ እንደዚህ አድርገው፣ በእናት እንደዚህ አስታርቃቸው፣ በእናት እንደዚህ ሆኖ ምናምን ማለታቸው አይቀርም። ገባችሁ? ለዛ ነው ነገሮችን እርስ ስታደርገው አስታራቂ ወደ ሆነ ሰው ግልብጥ እንደሚሉ ስለገባው ነው ይሄን ነገር እያደረገ ያለው እንጂ፣ እውነት ዳን ሆን በእነሱ እርቅ እንትን ብሏል ወይ ደግሞ ከሌላ ሰው ለማዳን ነው ከአብርሽ መንጠቅ እችል ይሆናል። ከዚህኛው ሰውዬ ግን አልችልም። የገዛ ጓደኛዬ ነው ሰውዬ፣ ጩልሌ ነው አውቃው፣ አለ ሁኔ ብሎ ፍርሃት ይዞት ነው እንግዲህ። ከዚህ ከሁለት አንዱ አያልፍም። ያው እሷን ታውቃላችሁ። ብዙ ነገር ድሮ ፍቅረኛ ያለ፣ ዛሬ ወድሻለው፣ ማድሬሹ ምንም ያላለው ነገር የለም ብሎ ብሎ ብሎ ብሎ ቀባጥሮ ቀባጥሮ ቀባጥሮ ሁሉም ነገር ስላልተሳካለት አሁን ላይ ደግሞ በአስታራቂ በመሆን መጣ ማለት ነው። ያ ማለት እንግዲህ አስታራቂ ሆኖ መጣ ማለት ልክ በሰዎች ዘንድ ተወዳጅነቱ ይጨምራል ብሎ ስላሰበ ነው። እንዴ ለምንድን ነው መጠርጠር ያቃታችሁ? ጋይስ በጎቹ ጠርጥሩ። እኛማ ምን አገባን? ያገባንም ስለ ሰው ግን ደግሞ እንደ ሰው ያው መንገድ ልንመራችሁ ይገባል። የሆነ ነገር ያልገባችሁን ነገር ማስረዳት ኃጢአት አይደለም። አንዱ አንዱን ቢያግዝ እኮ የት በደረስን ነበረ። መተጋገዝ ቀርቶ ጠፍቶ ነው እንጂ ማለት ነው። እና ደግሞ ሩታ እንግዲህ ብዙ እንድጠራው የሚያደርጉኝ ነገሮች አርገዋል ብለሻል። ምንም እንግዲህ ከአንቺ የተለየ እሱ ያደረገው ነገር የለም። እውነት ለመናገር አብሬሽ ስራን የፈጠረላችሁ ምንም የተለየ ነገር ያደርገው የለም። ከፍቅርም ጋር ስራ ነው የሰራው፣ ከእያንዳንዱ ጋር ስራ ነው። አንቺ ነሽ እንጂ አንዳንዱን አፈቀርኩ፣ አንዳንዱን አፈቀርኩ እያልሽ ይዘሽ እየመጣሽ ያለሹ። ስለዚህ እሱን እንዲጠላው የሚያደርግ ነገር ምን አደረገ? በምን አልታየኝም፣ አልታየኝም፣ በቃ ይ አልታየኝ ነገር ነው። ምን ላድርግ እንግዲህ፣ ምን ታደርጊዋለሽ? ለማንኛውም ግን፣ በነገራችን ላይ እውነት ሳልናገርም አላልፈው ነገር የሩታ አለባበስ እየተመቸኝ ነው አሁን ላይ። ተመስገን፣ ተመስገን። ከስድስት ስልሳ ስድስት ወጣችልን። የስድስት ስልሳ ስድስት አለባበስ እንዲ ንዴ ቡር ብላ ምንድን ነው ከቡታ ጅራ እንዲ አዲስ አበባ ስገባ እንደ ፈረስ ነበር በአንድ የተቀየረችው እና አሁን ደግሞ ተመስገን፣ ምን እንደተገኘ ባላቅም ኮሜንት ማየት ጀምረሽ ይሁን ራስሽን መግዛት ጀምረሽ ይሁን ተመስገን ተመስገን። ሌላውም ነገር እንዲሁ እንደሚለወጥ ተስፋ አደርጋለሁኝ። ለማንኛውም አለባበስሽን ላይክ ሰጥቼሻለሁ ጎበዝ። በዚህ የጽጌ አለባበስ አያዋጣሽም። እንደውም ካላችሁ እሷናት ከሌሎቹ የምትወስደው፣ ከጽጌ የተወስደ ያለ ጽጌ አሁን የያዝች ነገር ያምራታል ምናምን አላችሁ። ምንም ጽጌ ቅብጠት ነው፣ ግን አለባበሱ አይመቸኝም። ገባችሁ? አለባበሷ የሴት ልጅ አለባበስ አይደለም። የኢትዮጵያዊነት አለባበስ አይደለም። በዛ ምክንያት ያንን ጥሩን ነገር ብትወስጂ መልካም ነው። ከማንም ሰው ማለት ነው የሚጠቅምሽን፣ የማይጠቅምሽ ነገር ስለማይጠቅምሽ ማለት ነው። ሴት ልጅ ነኝ እንደ ህቴ ማሰብና መምከር ስላለብኝ ምክር ለሚሰማ ሰው ማለት ነው። ካልሰማሽ ደግሞ የምትጎጂው አንቺን። አንድ ቀን ብርድ ጥብስቅ አድርጎሽ የመርፌ ከምትሄንና ከምንቸገር አንቺም ወደ ሆስፒታል ከምትሯሯጪ እንደዚህ ሰብሰብ ለበስ ማድረጉ ጥሩ ነው ማለት ነው። ለማንኛውም አስታራቂው ኩሩሩ የተጻፈለት ኮሜንትን በሳቅን የሞት እኔ እኮ ኮሜንታተሮች ባትኖሩ ምን ይውጠኝ ነበር። በቃ ፈታ እምለው በእናንተ ነው። ከመጽሐፍ ይልቅ ማንበብ ነው የሚያስደስተኝ እኔ እና ኮሜንት ሳይ በጣም ፈታ እያልኩኝ ነበረ። የተጻፈውን ካሳቀኝ ውስጥ እዚህ ጋር አስቀምጠላችኋለሁ። ለማንኛውም ላይክሽር፣ ሰብስክራይብ አድርጉ ቤተሰብ። አዲስ ነገር ስለሚመልሳለሁ፣ ወዳቸዋለሁ። መልካም ጊዜ ቻውቻው።